አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም! ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሃምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ መዝብ ሲበል ሀገራችንን ሰላም ያድርግልን እያልኩኝ፣ ዛሬ ደግሞ በጣም ቀለል ያለና ተበልቶ የማይጠገብ እስፓጌቲ እስፓጌቲ አሰራር ወይንም ፓስታ የፓስታ አሰራር ማለት ነው። በቅድመ ለኢትዮፕ ቻናል ሲሆናቸው ሳብስክራይብ ላይ ክንድሁት ለሌላ የጠቅሞ አካላችሁ ሸር እያደረጋችሁ ሀሳብ አስተያየታቸውን ኮመንት ላይ ያስቀምጡልኝ። ስራውን ለመስራት የሚያስፈልገን ይዚ ጋር ፓስታ አዘጋጅቻለሁ። ይህ ቀጠን ያለ ነው፣ ቀጭን ነው ማለት ነው። እናንተ ያሰራ ያለውን ተጠቀሙ። ስላለኝ የምጠቀመው ስባ ፓስታ ያስፈልገናል እዚህ ጋር ወይንም የተፈጨ ስጋ ያስፈልገናል። እኔ አዘጋጅቼ ነው፣ በነገራችን ላይ የመቀረጸው ሁሉንም አዘጋጅቼ ነው ማለት ነው። የተፈጨ ስጋ እዚህ ግና ስጋ ጁብና ክራፍት ና ክራፍት ያስፈልገናል። ሽንኩርት እንዲሁም ነጭ ሽንኩርት። እዚህ ጋር እኔ ድስት አዘገ የምሰራበት እቃ አዘጋጅቼ ያለሁኝ ቤት ነው የምጠቀመው ይህንን ነው። ቅቤ ነው ምንድን ነው የሚባለው እሱን እጠቀማለሁ። እናንተ ቤት መጠቀም ትችላላችሁ፣ ያላችሁን ነገር መጠቀም ትችላላችሁ።

በዚህ መልኩ ሽንኩርታችንን በደንብ እየበሰለል ነው። እንደዚህ ባሰለልን በኋላ የዘጋጀነውን ነጭ ሽንኩርት እናደርግበታለን ማለት ነው። ከላይ ነጭ ሽንኩርት ነጭ ሽንኩርት ነጭ ሽንኩርት ሲሆን እናደርገዋለን ማለት ነው።

ሲያስደስትን ስጋውን ከሽንኩርቱ ከነጭ ሽንኩርቱ ጋር በደንብ አድርገን እንጠብሳለን ማለት ነው። ቤተሰብ እዚህ ጋር ስጋችን በደንብ ስጋውን ወጡ እንትን እንደዚህ ሰው መጠጥ ካደረገልን በኋላ ቅመማ ቅመሞች እናደርጋለን። መሸከል እናንተ ያላችሁን የቅመማ ቅመሞች አይነቶች ተጠቀሙ። ቅመማ ቅመሞች እንደዚህ ካደረግን በኋላ በደንብ አድርጌ አቀላቅለዋለሁ ማለት ነው። ይህ ድረስ ውሃ ምናምን ነገር አልተጠቀምኩም በስጋው እንትን ነው በስጋው ውሃ ነው። ከዚያ ድረስ እዚ ሰ አተገልጥቻለሁ

እዛችን በዚህ መልኩ ሆነልናል። ቲማቲም ብቻ ነው ያደረኩት ቲማቲም ብቻ ነው ያደረኩት። ማቅመ ነው። ፓስታችን እንዳይበካባቸው ጥንቃቄ አድርጉ። በጣም ጠጭም ፓስታ ነው ወፈር ያለው ሲሆን መ በዚህ መልኩ በደንብ ነው እየበሰለ ነው ስ ፓስታችን በደንብ ነው ስለላን እናጠለዋለን። ማለት ማለት ነው እንዳይቦካብን እስ እየበሰለ ነው ፓስታችንን በዚህ መልኩ አጠለለነዋን ቆንጆ የበሰለው። በስለው አሁን ላይ በጣም ተበሰለ የሙቀት ባህሪ ስላለው ጥንቃቄ ይፈልጋል ማለት ነው። ፓስታ ልትመኮረል ምናምኖች ጥንቃቄ ይፈልጋል ይሆል ስለሆናል በስለለናል። ፓስታችን ደስላችን እንደበሰለናል ትንሽ ምስል ማለት አለበት፣ በደንብ ማለት ነው። ስጋችን እስከ በሰለ ድረስ እኛ ስጋ ስፓጌቲ እንሰራለን ማለት ነው። ትንሽ ዙዳና ያደረግኩት ወይንም ቅቤ ማለት ነው። እሱን አድርጌ እንደዚህ አድርጌ ቅቤያችን ቀለጥ እስካለልን ድረስ ዙዳና እንደተጠቀምኩት ቅቤያችን ቀለጥ እስካለልን በኋላ አንድ መላቂያ ዱቄት ፍሉር ዱቄት እንጠቀማለን ማለት ነው። ነጭ ልቤ አንድ መላቂያ ተንሳ እን ዱቄቱ ተጠቀሙ በደንብ አድርጌ ያቀላቅለዋለሁ ማለት ነው ቤተሰብ ዱቄታችንን በቅቤውና በዝዳና በንትን በዱቄቱ ማለት ነው በደንብ አድርገን እንትን እስከሚቀየር ድረስ በደንብ አድርገን እንትን ማለት አለብን ዱቄቱ በደንብ መታመስ አለበት እንዲሆን ማለት ነው

ስጋችን በዚህ መልኩ ያው ቆንጆ ሆኖልናል። ኩዝበራ ነው ያደረኩት ከላይ እጋ ደግሞ ይሄን ስፓጌቲው በጣም ቆንጆ ከለር አለው ማለት ነው። ስማቀረችን ካደረግን በኋላ ኮረንት እናደርጋለን ማለት ነው። ይሄን እና ፓ ይሄን ይመስላል ፓስታችን ማለት ነው። በዚህ መልኩ ቆንጆ ሆኖልናል እንደዚህ አድርጋችሁ